በመድረኩ የተገኙት የደቡብ ኢትዮጵያ ክልል መንግስት ትራንስፖርትና መንገድ ልማት ቢሮ ኃላፊ አቶ ኃይለ ማርያም ተስፋዬ እንደተናገሩት ቀልጣፋ የመንገድና ትራንስፖርት አገልግሎት በሌለበት ልማትን ማሳለጥ የሚቻል ባለመሆኑም የገጠር መንገድ ትራንስፖርትና መንገድ አገልግሎትን ለማጠናከር በየደረጃችን ርብርብ ማድረግ ያስፈልጋል። የትራንስፖርት አገልግሎት ዘርፍ ደህንነቱ የተጠበቀ ካልሆነ ከጥቅሙ ይልቅ ኢኮኖሚን የሚጎዳ በመሆኑም በሰውና ንብረት ላይ እየደረሰ ያለውን ጉዳት ለመቀነስ በጥናት በትኩ በትኩረት እንዲሰራ ማሳስበዋል ዘርፉ ሰፊ ሀብት የሚንቀሳቀስበት በመሆኑም ምስጉን ሰራተኞችን ማፍራት ላይ ቢሮ ትኩረት አድርጎ እየሰራ ነው ያሉት አቶ ኃይለ ማርያም የግንዛቤ ማስጨበጫው ይህንን የሚደግፍ መሆኑን ተናግረዋል የቢሮችን ሰራተኛ መስከታች ድረስ ያለው ሰራተኛ ምስጉን መሆን መቻል አለበት በስነምግባሩ ምግባሩ ጤናማ መሆን መቻል አለበት የተመሰገነ መሆን መቻል አለበት መንገድ በባህሪው ብዙ ሀብት የሚንቀሳቀስበት ነው እንደ ክልል በሶስቱም ዘርፎች እስከ 1.5 ቢሊዮን ብር ሀብት ይንቀሳቀሳል። ይሄ ደግሞ በኮንትራክት አገልግሎትም የምንሰራው ነው፣ በራሳችን አቅም የምንሰራው ነው። በኮንትራክት አገልግሎት ስንሰራ ኮንትራክት ስንል የኮንስትራክሽን ዘርፉ በራሱ በብቃት ካልመራው ለብነት የተጋለጠ ስለሆነ ሰራተኞቻችን፣ አመራሮቻችን በስነ ምግባራቸው የተመሰገኑና ከሙስና የጸዱ ክለብነት የጸዱ መሆን መቻል አለባቸው። ከዚያ አንጻር የሚታዩ ችግሮችን ለመፍታትም በቀጣይም የተመሰገነ ሰራተኛ ለማፍራትም በትኩረት እንሰራለን። ወይዘሮ ለምለም ከበደ የደቡብ ኢትዮጵያ ክልል መንግስት ትራንስፖርትና መንገድ ልማት ቢሮ ምክትል ቢሮ ኃላፊና የፋይናንስ አስተዳደር ዘርፍ ኃላፊ ናቸው። የሰራተኞችን አቅም የሚገነባና ራሳቸውን እንዲመለከቱ የሚያግዝ ስልጠና የተሰጠ መቆየቱን የገለጹ ሲሆን በስራ ቦታ ላይ ለተገልጋዮች የምናሳየውን አቀራረብንና ስነ ምግባርንም የሚያስተካክል እንደሆነ ተናግረዋል። አቶ አማኑል አብደላ የደቡብ ኢትዮጵያ ክልል ስነ ምግባርና ጸረ ሙስና ኮሚሽን ምክትል ኮሚሽነር በበኩላቸው በስራ ስነ ምግባር በመንግስት የግዢ ስርዓትና በሙስና ወንጀል ምንነት ላይ ትኩረት ያደረገ ስልጠና ስለመሰጠቱና ለሰራተኞች ለቀጣይ የጸረ ሙስና ትግል አቅም የሚፈጥር እንደሆነ ገልጸዋል። በሶስት ቁልፍ ጉዳዮች ላይ በተቋሙ አጠቃላይ ሰራተኞች ስልጠና ሰጥተናል። አንደኛው የስራ ስነ ምግባር የመንግስት ግዢ ስርዓትና አጠቃላይ ሶስተኛ ደግሞ የሙስና ወንጀል ምንነት ላይ ለአጠቃላይ ሰራተኞች ስልጠና ያሰጠንበትና በዚህ ላይ ሰልጣኞቹ በቂ ግንዛቤ ጨብጠው ለቀጣይ የጸረ ሙስና ትግል አቅምና ስንቅ የሚሆን ነገር እንዳገኙ ማየት ችለናል። መንግስታዊና መንግስታዊ ያልሆኑ ተቋማት ሙስናን ለመከላከል ጠንካራ የአሰራር ስርዓትን መዘርጋትና የሕግ ማይቀፍን ማበጀት አለባቸው ያሉት ምክትል ኮሚሽነሩም ክፍተቶች እንዳይፈጠሩ ከዘመኑ ጋር እያደሱም፣ ተቋማት ለሰራተኞቻቸው ግንዛቤዎችን መፍጠር ይገባቸዋል ብለዋል። ከሰልጣኞች መካከል አቶ አንተነ አብርሃምና ወይዘሮ ዘውደ ድሬሳ እንደገለጹት ስልጠናው በክልሉ እየታዩ ያሉ ሙስናና ብልሹ አሰራሮችን ለመከላከል ለሚሰራው ስራ አጋዥ ነው። በአገልግሎት መስጫም በአሽከርካሪዎች ማሰልጠኛ ተቋማት፣ በመናኸሪያ የስምርት አሰጣጥና በአለም ባንክ ድጋፍ በሚገነቡ የመንገድ ፕሮጀክቶች ዘርፍ በትኩረት መስራት ይጠይቃል ብለዋል። በተለይ ደግሞ ሴክተራችን ትራንስፖርትና መንገድ ልማት ቢሮ እንደመሆኑ መጠን ደግሞ በርካታ ከሕዝብ ጋር የሚያገናኙ አገልግሎት ሰጪ ተቋም እስከሆነ ድረስ በተለይ ደግሞ ሕዝብ በሚያማርርባቸው የአገልግሎት መስጫ ተቋማት ላይ በአትኩሮት መስራት፣ በጋራ መስራት በመቀናጀት